ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ብርድ ነው። እንግዲህ በተለምዶ ብዙ ጊዜ ብርድ ብርድ ይለኛል፣ ወይም ደግሞ ብርድ መተን ሲባል እንሰማለን። እንግዲህ እንደዚህ አይነት ስሜቶች ከምን የመጡ ናቸው? መንስኤዎቹስ ምንድን ናቸው? ከዛም ጋር ተያይዞ እንግዲህ የብርድ ሲሰማችሁ የምን አይነት በሽታ ምልክቶች ሊሆኑ ይችላሉ የሚለውን እንግዲህ በዚህ ቪዲዮ ላይ በስፋት የምናይ ይሆናል ማለት ነው። ከዛ በፊት ግን እንግዲህ ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ፣ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ እንደሚታወቀው እንግዲህ ብርድ በኖርማል ጊዜም የሚከሰት ቢሆንም ማለትም እንግዲህ ሙቀት ሲሰማን እና ከቅዝቃዜ ጋር ሲጋጭ የሚሰማ ስሜት ቢሆንም አንዳንድ ጊዜ ግን ከበሽታ ጋር እየተገናኙ ሊሆኑ ይችላሉ። እንግዲህ እንደዚህ አይነት ስሜት ሲኖሩ የነዚህ፣ እንግዲህ ማለትም የብርድ ስሜት የበሽታ ምልክቶቹ ወይም ደግሞ አጠቃላይ ለየትኛው በሽታ ነው ምልክትነቱ የሚለውን ስናይ እንግዲህ ከአንደኛውና ከመጀመሪያው ስናይ እንግዲህ ብዙ ጊዜ የብርድ ስሜቶች የደም ማነስ ወይም ደግሞ አኒሚያ ሊሆኑ ይችላሉ። እንግዲህ የደም ማነስ የሚከሰተው በደማችን ውስጥ በሚፈጠረው የቀይ ደም ሴሎች ጥራት ወይም ደግሞ ቀይ ደም ሴሎች ኦክስጅን ለሰውነታችን የሚያስተላልፉ ሲሆን፣ መጠናቸው ሲያንስ ሰውነታችን የሚገባውን ያህል ኦክስጅን አያገኝም። ይህም ሲሆን እንግዲህ የብርድ ስሜት በተለይም በእጅና በእግር ላይ የድካም ስሜት፣ የማዞር ስሜት እና የትንፋሽ እጥረት ሊከሰት የሚችል ይሆናል ማለት ነው። ስለዚህም እንደዚህ አይነት ትንሽ ከፈለ የብርድ ስሜት ካለ ከደም ማነስ ጋር የተገናኘ ሊሆን ይችላል ማለት ነው። ሌላኛው እንግዲህ የታይሮይድ መጠን ማነስ ነው። አንገታችን ውስጥ የሚገኘው የታይሮይድ እጢ በቂ ሆርሞን ማመንጨት ሲቸገር ብርድ ስሜትን ይፈጥራል። ሌላኛው እንግዲህ ከኩላሊት ጋር ወይም ደግሞ የኩላሊት በሽታ ሊሆን ይችላል። እንግዲህ ኩላሊት ሲታመም በሰውነታችን ውስጥ አደገኛ የቆሻሻ ክምችት ሊፈጥር ይችላል። ይህ ሲከሰት እንግዲህ የሰውነታችን ሙቀት ሊቀንስ ይችላል። እንግዲህ ኩላሊት በሽታም አልፎ የደም ማነስ በማምጣት ይበልጥ ብርድ ስሜት እንዲሰማ ሊያደርግ ይችላል ማለት ነው። ሊከሰትበት የሚችለው ምክንያት እንግዲህ የስኳር በሽታ ሲኖር ነው። እንግዲህ በስኳር ምክንያት የሚፈጠር የነርቭ ጉዳት ብርድ ብርድ እንዲላችሁ ሊያደርግ ይችላል ማለት ነው። ሌላው እንግዲህ የደም ቧንቧ መጥበብ ነው። እንግዲህ የደም ቧንቧ ውስጥ የሚከማች ቆሻሻ ወይም ደግሞ ፕላክ የደም ቧንቧ እንዲጠብ በማድረግ ደም በቅጡ መዘዋወር እንዳይችል ያደርጋል። ይህ ሲሆን እንግዲህ እጅና እግር ተገቢውን ያህል ደም ስለማያገኙ እንቅስቃሴ ስሜት ሊፈጥር ይችላል ማለት ነው። ሌላኛው እንግዲህ ብዙ ጊዜ የተለመደው ጉንፋን ነው። እንግዲህ ጉንፋን አፍንጫ ጉሮሮና ሳንባን ጨምሮ መላ ሰውነታችንን የሚያጠቃ ቫይረስ ሲሆን በዚህ ወቅት እንግዲህ ብርድ ብርድ እንዲሰማን የሚያደርግ ይሆናል ማለት ነው። ሌላው እንግዲህ እንግዲህ ይሄ በአብዛኛው ባይሆንም አንዱ የነርቭ ህመም ሊሆን ይችላል። እንግዲህ በቂ የሆነ መልእክት ወደ ሰውነታችን ማስተላለፍ ስለማይቻል የነርቭ ህመም ካጋጠማችሁ ሰው ላይ እንግዲህ ብርድ ብርድ ማለት መደንዘዝና የማቃጠል ስሜት ሊፈጥር ይችላል ማለት ነው። ሌላው እንግዲህ በቂ ቪታሚን ቢ ቱኤልቭን አለማግኘታችሁ የሚያሳየው አንዱ እንግዲህ ብርድ ነው። እንግዲህ ብዙ ጊዜ ብርድ ብርድ የሚላቸው ሰዎች የቫይታሚን እጥረት እንዳለባችሁ የሚጠቁም ነገር ነው። እንግዲህ የቫይታሚን ቢ ቱኤልቭ እጥረት የደም አነስን በመፍጠር ብርድ ስሜት እንዲሰማን ያደርጋል ማለት ነው። ሌላኛው እንግዲህ አፓፒ ቱታሪዝም የሚባለው ነው። እንግዲህ ይህ ህመም የሚከሰተው አእምሮ ውስጥ ያለው ፒዩትሪያ እጢ በቂ ሆርሞን ማመንጨት ሳይችል ሲቀር ነው። እንግዲህ በዚህም ጊዜ የብርድ ስሜት እንዲሰማችሁ ሊያደርግ ይችላል ማለት ነው። ሌላው እንግዲህ መድኃኒቶች ናቸው። እንግዲህ አንዳንድ መድኃኒቶች የብርድ ስሜት ሊያስከትሉ ቤታ ብሎከርስ የተባሉ የልብ መድኃኒቶች እንግዲህ የብርድ ስሜት፣ የማዞር ስሜት፣ የማቅለሽለሽ ስሜት እና ድካምን ይፈጥራል። ከዚህም ጋር ተያይዞ እንግዲህ የተለያዩ መድኃኒቶች እንግዲህ የብርድ ስሜት እንዲፈጠርባችሁ ሊያደርጉ ይችላሉ ማለት ነው። እንግዲህ በአጠቃላይ የተለያዩ ለብርድ መንስኤ የሆኑ እንግዲህ በሽታዎች ቢኖሩም እንግዲህ ዋነኞቹ ግን እነዚህ እንግዲህ ከላይ የነገርኳችሁ የደም ማነስ እንግዲህ የታይሮድ መጠን ማነስ፣ የኩላሊት በሽታ፣ ስኳር በሽታ፣ የደም ቧንቧ መጥበብ፣ ጉንፋን፣ የነርቭ መን እንዲሁም በቂ ቪታሚን ቢ ቱኤልቭን አለማግኘት የሃፒ ሃይፖታይሮይዲዝምን እንዲሁም የተለያዩ መድኃኒቶች እናንተ እንግዲህ በብርድ ጠቁበት ሰዓት እንግዲህ ብርድ አንደኛ ምልክታቸው ሊሆን ይችላል። ነገር ግን እነዚህ ብቻ ሊሆኑ አይችሉም። እርግጠኛ መሆን የሚቻለው በምርመራ ብቻ ስለሆነ እርግጠኛ መሆን አይቻልም ማለት ነው። ነገር ግን ዋነኞቹ ወይም ደግሞ ቀዳሚዎቹ ሊባሉት እነዚህ ከላይ የነገርኳቸው ናቸው ማለት ነው እንግዲህ ለበለጠ ግልጽ ስለሆነ ነገር እንግዲህ ሐኪም ጋር መሄድ ይኖርባቸዋል ማለት ነው። እንግዲህ ውድ ተመልካቾች ለዛሬ የነበረ አይሮፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁ በዚ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ ችን ስለነበራችሁ እጅግ በጣም አመሰግናለው። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።